ወይዘሮ ራሄል ከባቢ ምንም አይነት እርግዝና የለሽም ቢሏት፣ ሁሉም ሰው እንደ እሷ መስሏት፣ በፍጹም እኔ ነፍሰ ጡር ነኝ ስትል አሁንም ክርክር ላይ ገጥማ ድጋሚ ምርመራ ሌላ ሆስፒታል ተልካለች። የውጤቱ መጥቷል። ምን ይመስላል? እንዲሁም ደግሞ ባቢ ደግሞ ከዚህ በኋላ ጽናት ጋራ አንድ ሆነው እርቅ ፈጥረዋል። በጣም ደስ የሚለው ትልቁ ነገር ይህ ነው። ራሄል በድጋሚ ባቢን ክስ መስርታበታለች። ምክንያቱም አባቱ የወሰደው ንብረት ከአቶ ግርማ ጋሽ ግርማ ላይ በተጭበረበረ መንገድ ነው ብላ እንግዲህ ክስ መስርታበታለች ይህም እንግዲህ የሞታ ይወቀስ አይከሰስም እና ክሱ ላይ እንግዲህ በከሰሰችበት መሰረት መጥሪያ ደርሶታል የእሱንም ውጤት እናሰማችኋለን ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛሌ ለቻናል የአዲስ የሆናችሁ ሰብስክራይ ላይክ ሼር እያደረጋችሁ አበረታቱኝ እንግዲህ ወይዘሮ ራሄል አሁንም ድርቅ ብላ እንደ እሷ እዛም ቦታ ያሉትን በገንዘብ ገዝታ ነፍሰ ጡር ለማስባል እየጣረች ነው። እሷ ገንዘብ ካለ ምን ችግር አለ፣ እጅ ረዥም ነው ባይ እንደሆነች ታውቃላችሁ። ሆኖም ግን ሁሉም ነገር እስካሁን የሰራችው ስራ እንዳልተሳካላት እናውቃለን። ይሄንም እንግዲህ ሮቤርት ስማርቱ ነው እንደዚህ ያደረጋት ማለት ነው። ምርመራው እንድትሄድ የተደረገችው በድጋሚ ምርመራ ይለብት ሄድ እያው ምንም ነገር እንደሌላት ተነግሯል። ሆኖም ግን አሁንም በፍጹም እያለች፣ ሌላ ዶክተር ይቀየርልኝ እያለች ጋር መከራከር ጀምራለች። ጋሽ ግርማ ደግሞ ሊያዋት ሄደው ነበር ስለ እያወትም ሲሄዱ እንግዲህ አንቺ ኧረ መጣ እንድትጠይቀኝ ስትለው፣ አንቺ ግን የሰውን ነፍስ ያክል አጥፍተሽ እኮ ዝንብ ያጠፋሽ እንኳ አልመሰለሽም ስል ብሎ ሲጠይቃት፣ ገና ሁላችሁንም አጠፋችኋለሁ እኔ እዚህ ሁኜ ማንም ሰላም አይኖርም እራሳችሁን ታውቃላችሁ ወይ ስትን ነበር የመለሰችለት። ኧረ በጣም የተረገምሽ ነሽ። እኔ እንዳንቺ ያለ ትዝታንም አይቻለሁ። ከትዝታ ደግሞ የባሽ ነው አንቺን ያየው ሲል፣ ትዝታንም አስታውሷታል ማለት ነው። ከዛም ባቢም ደግሞ ሊጠይቃት በሄደ ቁጥር አንተም እኔ ብቻ አይደለሁም እዚህ እስር ቤት ገብቼ የምሟቅቀው አንተንም አስገባሃለሁ ባለችው መሰረት፣ ይኸው እንግዲህ የነጽናትን ንብረት የወሰደው በእሱ ስም የተደረገው በውሸት ነው ስትል ተነስታለች። ሆኖም ግን አባት ስለሆነ የወረሰው በምን አይነት መንገድ እንደሄደ የሚገልጽ መረጃ የለሽም ተብላ ውድቅ ሆኖባታል። አፍራለች ማለት ነው። ራሄል አቶ ግርማ እስካሁንማ በዚህ መንገድ ብዙ ሰውን አስወግደሻል ማለት ነው እኔ አመኜበት ላደረግኩት ነገር አልጸጸትበትም ግን በፍጹም ሌላ ሰው አላስወገድኩም ይህን ተረዳኝ ለመጀመሪያ ጊዜ አቶ ተስፋዬን ሳስወግድ ነው ብላ ትመልሰዋል ምን አይነት ጨካኝነሽ በእናትሽ ነው ያሏት ግን ይሄ ሁሉ ምን ቢያስደርግሽ ነው እንደዚህ ያደረግሽው ብሎ ቢጠይቃት እንኳ እኔ የሰውን ባ ያስደስተኛል፣ የሰውን ባ እጠጣለሁ ነው ያለችው። አይገርምህም? በጣም እደሰታለሁ ሰውን ሳሱብት ይመስለኛል እንደዛ ነው። እምባ ጠጣለው ስትል በጣም በፈጣሪ ብለው ነበረ አቶ ግርማ ያዘን። አንቺ ግን ምን አይነት ሰው ነሽ? እሱን እሱ ልትጠይቀን የመጣኸው አለችው። አይ የምትፈልጊው ነገር ስላልተሳካልሽ ደስ እንዳለ ነ ነገርሽ ነው የመጣሁት። አለመሳካቱን እንዴት አወቅሽ? እዚህ ታስረሽ ምንም የምታመጭው ነገር የለሽማ። እሱን ለእኔ ሳይሆን ለአንተ ጥለው። እኔ የትም ቦታ ብሆን የፈለግኩትን አደርጋለሁ እሱ በውንሽ ሳይሆን በህልምሽ ነው አላት። እመነኝ፣ እኔ በህይወት እስካለሁ ድረስ እናንተ እኔ ተስፋ አልቆርጥም ስትል ትነግረዋለች። ምን ታመጫለሽ አሏት አቶ ግርማ። ምን እንደማመጣ ከትንሽ ጊዜ በኋላ እንድታይኝ። ከአሁን በኋላ ምንም አታመጭም። አልፈራሽም። እኔ ራሄ ነኝ አጋሽ ግርማ እንዲህ ልትፈራኝ ይገባል። አልፈራሽም ራሄል፣ ከዚህ በኋላ የአንቺ ጊዜ አልቆብሻል። ከዚህ በኋላ የእኛ ጊዜ ነው ብሎ ከትከትከት ብሎ ጋሽ ግርማ ሳቀባት። እሷን በምትኩ ተንከትክታ ሳቀች። አላፍርባይ እስኪ በምን እኔ በሕይወት ኑሬ ቅርቼ ሙቼን በሰላም ምት እንዲትኖሩ አልፈቅድላችሁም ስትል ነው በዚህ ልክ ጥፋትን መለማመድ በህይወት ውስጥ ጥሩ ነው ለእኔ ጥሩ ያልሆነው ነገር ለራሴ ጥሩ ነው። ትንሽ ጊዜ ሰጥቻችኋለሁ። በዛ ትንሽ ጊዜ ውስጥ ተደሰቱበት። እኔ ስመጣ ግን ከበፊቱ የተለየ ስቃይ ውስጥ እገባላችሁ። እንደምከታችሁ ጠብቋለች። አይኔ ልጅ መቼም አትማሪም አንቺ፣ መቼም መቼም አትማሪም ሲላት አሁን ከትከት ብላ ስቃ፣ አዎ እንደሱ እንድትፈራኝ ነው የምፈልገው። ብትፈራኝ ይሻላል አለችው። በጣም ገረመው ጋሽ ግርማ። ብሌን ደግሞ በእሱ በጣም እየተጨነቀች ጥላኝ ሄደች እኮ እያለ ለሱም፣ ጥላኝ ሄደች ማለት ምን ማለት ነው? ለጽኑም እኔ አላቆም ሮቤልም ማለት ነው። በዚህ ልክ ነው ማለት ነው። በቃ እንደዚህ ነው። እኔ ለመጀመሪያ ፍቅረኛ ቀርቤ እንደዚህ ነው የማጣው። እኔ እኮ ሰውን አላምንም ነበር፣ እንዴት አምኜ እንደቀረብኩት በጣም አላቅም። ስለዚህ በፍጹም እባክሽ ተረጋጊ ጽናትዬ። ጽናትም ተረጋጊ በፍጹም እንደዚህ ሆነች መወሰን አትቺ አለቻት፣ ማለት ነው። ስለዚህ በጣም ተረጋጊ ስትል እየመከረቻት ነው። እንግዲህ አቅም ቢኖረኝ ኑሮ አቅሜን ብችል ኑሮ ከህይወቴ አስወጣለሁ ብለሽ እንዳትነገር እንዳትረሺ አላት። ይሄንም እንግዲህ አርግዛልሃለች እኮ ስትል ጽናት ትነግረው። ውሸት እኮ ሆነ፣ ተረጋገጠ እኮ ጽኑዬ፣ አታቂም እንዴ? እና ከአሁን በኋላ እኮ አንቺና እኔ አንድ ነን ሲላት፣ እንዴት አረጋገጥ? ሲል እንዴ አስመረመርናት እኮ ከሱ ጋራ ሁኜ፣ ከሮቤል ጋር ሁነነ ሕክምና ወስደናት እኮ ተረጋግጦ፣ ግን እሷ በፍጹም ሌላ ዶክተር ይቀይርልኝ ብትልም አሁንም ምንም አይነት ይሆዷ ላይ እንደሌለ ተረጋገጠ። ተመለከተ ስትል ጽናት በጣም ተደሰተ። በቃ ወደኋላ መመለስ አንችልም። ጉዞ ወደፊት ነው። ሁለተኛ ጊዜ ግን እንዳትሳሳት ባብዬ ራሄልን በፍጹም ከህይወታችን አስወጥተን እንደ አዲስ መኖር አለብን። እሺ፣ ይቅር በይኝ ብዬ ልጠይቅሻችም አጠገብሽ የመቆምም ጉልበቱን ሞራሉም የለኝም፣ ግን ይቅር ካልሽኝ ይቅር በይኝ ሲል ጠየቃት። እሷም አዎ፣ ስህተት ሰርቻለሁ፣ በስህተቴ አምናለሁ፣ ግን የማይደግም ስህተት ነው የሰራሁት። ይቅር የሚል ልብ ካለሽ ይቅር በይኝ ጽኑዬ፣ አሁንም እጠብቅሻለሁ ሲላት እሺ ይቅር ብያሃለሁ፣ አለችው። መጀመሪያ ይቅር አልልህም ብለው ነበር፣ አሁን ግን ይቅርታ አደረገችለት። የተሰበረ ልብ ይጠገናል እና አሁን በኋላ ልብሽን የተሰበረውን እጠግንሻለሁ ሲል ቃል ገባላት። አሁን ሮቤልና ሮቤል እና ብሌን ናቸው። እንግዲህ መፍጹም ልረሳሽ አልችልም አፍቅረሽኝ ወደ እኔ እስከምትመጭ ድረስ እጠብቅሻለሁ በአንቺ ተስፋ አልቆርጥም ብሎ ነግሯታል። እናትየዋም ደግሞ በፍጹም ከልጄ እንዳትሆን እያለች ነበረ የምታስጠነቅቀው። አሁን ግን ጽናት እያግባባቻት ትገኛለች። ከዚህ በኋላ ሕይወትሽን ቀጥይ፣ አንቺም ከሮቤል ጋር ቀጥይ፣ እኔም ከባቢ ጋር በመካከላችን ክፍተት ሳንፈጥር መኖር ነው ያለብን። እየተባባሉ ጥሩ ጥሩ ነገሮችን እየተመካከሩ ይገኛሉ። በጣም ደስ ይላል። ስለዚህ ቀጣይ ህይወታቸው እንግዲህ ደስ የሚል ህይወት ነው። እሷ ራሄል እስር ቤት ሁና ህልምን ብታልምም ከእስር ቤት ሁና በፍጹም ይሳካላት ነገር እንደሌለ ሁላቸውም። ተስፋ የቆረጠ ሰው ብዙ ይናገራል። ተስፋ ስለቆረጠች ነው የማስፈራራት ልምድ የምታሳየን እንጂ በፍጹም ከዚህ በኋላ ምንም አይነት ነገር ልታመጣብን አትችልም በሚል ሁላቸውም ተመካክረዋል። ስለዚህ እናንተ ከዚህ በኋላ ከእናንተ ጋር ነው የምሆነው፣ ስትላት ጽናትን እኔ ግዴታችን ነው እኔ ካላንቺ ማንም የለኝም አለቻት ማለት ነው። ለብሌ ከዚህ በኋላ አዎ ሁላችን ሰላም ሁነናል። አለጋሽ ግርማ። ከዚህ በኋላ አንድ ላይ ነው የምንሆነው። በፍጹም ሁለታችሁ አትለያዩም። ትልቅና ትንሽ ሆናችሁ ተከባብራችሁ እንድትሰሩ እፈልጋለሁኝ። አይዟችሁ ልጆቼ። ያን ሁሉ ችግር ያሳለፍነው ለፈተና ነው። አንድ ነገር ስሚመጣው ሊያስተምረን ነው። ስለዚህ ከዚህ በኋላ ተምረን እናንተን ደግሞ እኔ እንከባከባችኋለሁ እናንተም እያለ ጋሽ ግርማም ደስ ብሏቸዋል። አሁን እንግዲህ ሁላቸውም ተደስተዋል ማለት ነው። በቃ አሁን የሁለች ልጆች ኃላፊነት ለመቀበል ጋሽ ግርማ ዝግጁ ናቸው። በጣም ጓጉተዋል። በጣም ተነስተን ስራ መሄድ፣ እናንተ ትምህርት ቤት መሄድ፣ እኔ ለባብሼ ወደ ስራ መሄድ የሚለው ነገር ህልሜ ነበር። ህልም በጣም ናፍቆኛል። የድሮ ጊዜ ተመለሰ። እሱስ እኔም ናፍቆኛል አለ ጽኑዬ። አዎ በቃ ከዚህ በኋላ ሰላምን ፈጥረን አንድ ላይ እናንተ አንድ ሁናችሁ እንድትቀጥሉልኝ፣ በመካከላችሁ ማንንም እንዳታስገቡ፣ አንቺም ከባቢ ጋር፣ አንቺም ከሮቤ ጋር ቀጥሉ ሲሉ ጋሽ ግርማን ፈቃደኝነታቸውን ገለጹላቸው። በጣም ደስ ይላል። እና ከዚህ በኋላ እንግዲህ አንድ ላይ ለመኖር ወስነዋል ማለት ነው። እና ውድ ተመልካቾች ስትከታተሉኝ ስለነበር ከልብ አመሰግናለሁ። ቀጣይ ደግሞ እንግዲህ ምን ይመጣል የሚለውን አብረን እናያለን። ራሄል እንግዲህ ያለቀለት መቼም ሰው ሞትም ቢሆን እያለች እንግዲህ ሰው ከሞተ በኋላ እንዴት ነው ሰይጣን የሚልከው? እኔ እስር ቤትም ሆኜ ሰይጣን እልካለሁ የሚል አባባል አላት። በፍጹም ግን ከዚህ በኋላ ውሸት እና ውንትኑን ላለመቀበል የምታደርገው ነገር ይመስለኛል። ቀጣይ እስከምንገናኝ የዛሬውን በዚህ ተሰናብቻችኋለሁ። ወዳችሁ ፈቅዳችሁ ላይክ ሼር ስለምታደርጉኝ ከልብ አመሰግናለሁኝ። ክብር በሉልኝ። የዛሬውን በዚህ ተሰናብቻችኋለሁ።